አድማጭ ተመልካቾች የዕለቱን ትኩስ አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን፣ በአማራ ክልል የሚደረገው ውጊያ በዛሬ ዕለትም ተባብሶ እንደቀጠለ ነው። የፋኖ ኃይሎችና የአገዛዙ ኃይል በአራቱም የአማራ ግዛቶች ትላንትናና ዛሬ ሲፋለሙ ውለዋል። በሸዋ በተደረገ የሌሊት ውጊያም አገዛዙ በገዛ ምሽጉ ያላሰበው መብረቂያዊ ጥቃት ደርሶበታል። በጎጃምም እንዲሁ ቀለጠ ውጊያ ተደርጓል። ሬሳ በየሜዳ የተንጠባጠበበት በርካታ ከባድ መሳሪያዎች በውጊያ ላይ የዋሉበት ከበድ ያለ ጦርነት ተደርጓል። የጎጃም ትልልቅ ከተሞችም በተኩሱ ተናውጠዋል። የአገዛዙ ሰራዊትም የፋኑ ኃይሎችን እየተቀላቀለ ነው። ዝርዝር ይዘናል። ተሰሙታላቸው በወሎም እንዲሁ የፋኑ ኃይሎች ከአገዛዙ ሰራዊት ጋር ከባድ የተባለ ጦርነት አድርገዋል። በርካታ ሙትና ቁስለኛ ሆነዋል። በዝርዝር እንዳስሰዋለን በትግራይ ክልል የተቀበሩ ፈንጆዎች 1664 ሰዎችን ስለ መጉዳታቸው እንዲሁም አብይ አህመድ አስጭኖ ያስመጣው የጦር መሳሪያ ስለመቃጠሉ ከመረጃዎቻችን መካከል ናቸው። ብልጽግና የፍርሃት መግለጫ ስለማውጣቱ የውጭ ኃይሎችና የውስጥ ኃይሎች ተቀናጅተው መንግስት ሊጥሉ ነው ስለማለቱ እንዲሁም የጀነራሎቹና የአብይ አህመድ የተሸናፊነትና የተስፋ መቁረጥ ፊት የታየበት ጠቅላዩ የመሩትን ስብሰባ በዝርዝር እንመለከተዋለን። በሌላ በኩል ከእጮኛዋ ጋር በመዝናናት ላይ የነበረች ወጣት አንድ የብልጽግና ፖሊስ አስገድዶ እጮኛዋን ደብድቦ እሷን ስለመድፈሩ ተሰምቷል። ዝርዝሩን ይዘናል፣ ታደምጡታላቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ሲሉላችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ሀሳብ አስተየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችን ቆዩ። በቅድሚያም በሀገራችን ኢትዮጵያ የተሰማውን አንድ አሰቃቂም አስገራሚ መረጃ ወደ እናንተ ላቅርብ። ከእጮኛዋ ጋር በመዝናናት ላይ የነበረች ወጣት ላይ የአስገድዶ የመድፈር ጥቃት የፈጸመው የጸጥታ አካል በእስራት ተቀጣም። የጸጥታ አካል የሆነው ግለሰብ የወንጀል ድርጊቱን የፈጸመው በምዕራብ ወለጋ ዞን ጊምቢ ከተማ ሲሆን ጥቃቱ የደረሰባት ግለሰብ በወቅቱ ከእጮኛዋ ጋር በመዝናናት ላይ እንደነበረችም ተገልጿል። የጸጥታ አካል የሆነው ተከሳሽ የግለሰቧን እጮኛ በኃይል በመደብደብ ተጠቂዋን አስፈራርቶ በመ የመድፈር ጥቃት በመፈጸሙም የወንጀል ክስ እንደተመሰረተበት የአቃቢ ህግ የክስ መዝገብ ያሳያል። ፖሊስ ስለ ጉዳዩ በደረሰው መረጃ መሰረት ግለሰቧን ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ ሌሎች መረጃዎችን በማሰባሰብ መዝገቡን በበቂ ሁኔታ አጣርቶም ለአቃቢ ህግ ልኳል። አቃቢ ህግም ተከሳሹ የጸጥታ አካል ሆኖም ሳለ የኃይል ድርጊት በመጠቀምና በማስፈራራት መከላከል በማትችልበት ሁኔታ የመድፈር

በወንጀለኛ ህግ ቁጥር 620 ንኡስ አንቀጽ አንድ መሰረት ክስ መስርቶበታል። ክሱን ሲከታተል የቆየው የጊምቢ ወረዳ ፍርድ ቤትም በተከሳሹ ላይ የሰባት ዓመት የእስራት ውሳኔ ማስተላለፉን የወረዳው ፍርድ ቤት መረጃም ያመላክታል። ነገር ግን በመላው ህዝብ በኩል ይህ ቅጣት ተመጣጣኝ አይደለምም ተብሏል። በዚህ በብልጽግና ዘመን ዜጎች ወጥተው ምን እንደሚደርስባቸው አያውቁም። ወደ ሌላኛው ጉዳያችን ስናልፍ ትናንት በብልጽግና የፍርሃት መግለጫ ወጣ። የውጭ ኃይሎችና የውስጥ ኃይሎች ተቀናጅተው ሊጥሉኝ ነው ሲልም እጅግ የጭንቀት መግለጫ አውጥቷል። ትላንት ከሰዓት ጠቅላይ ሚኒስትሩ የደህንነት ምክር ቤት ብለው ያቋቋሙት የደህንነት፣ የመከላከያ፣ የፌዴራል ፖሊስ ወዘተም የጸጥታ ተቋማት ትላንት በጠቅላይ ሚኒስትሩ ጽሕፈት ቤት ተሰብስበው ውለዋል። ጠቅላይ ሚኒስትር አብይ አህመድ ስብሰባውን የመሩት ሲሆን ይህ የደህንነት ምክር ቤት በመግለጫው ብዙ ዛቻዎችን ሰንዝሯል። ጽንፈኛውን እንደመሰሰዋለንም ሲል ገልጿል። የሰላም አማራጭን ፈልጎ የሚመጣ ኃይል ካለም ለመቀበል ዝግጁ ነኝም ብሏል። ብልጽግና የሰላም አማራጭ ፈልገው ሲል ምን ለማለት እንደፈለገም ግልጽ ነው። የታጣቂ መሪዎችን አዲስ አበባ ላይ ብዙ ሺ ካሬ ሜትር መሬትና ወደ ውጭ ሀገር እንዲሄዱና ዶላር ተሰጥቷቸው ዘወር እንዲሉ ነው የሚፈለገው ብልጽግና ከዚህ በፊት በጥቅም ለመደለል ብዙ ሞክሯል። በኦሮሚያ በተወሰኑ ደረጃ ተሳክቶለት ጃልሰኝን በጥቅም ድልሎም ከጫካ አምጥቶታል። በአማራ ክልል እስካሁን አልተሳካለትም። አሁንም ብልጽግና እየሞከረ እንደሆነ ገልጿል። ትላንት ባወጣው መግለጫው የኢትዮጵያ መንግስት በመግለጫው የኤርትራን መንግስት በዘወርዋራ መንገድ ግጭት ጠማቂም ሲል ገልጾታል። ኢትዮጵያ ውስጥ ያኮረፉትን እየደገፈም ሰላም ነስቶናል ሲልም መግለጫ ሰጥቷል ተገኝቷል። የኢትዮጵያ የደህንነት ምክር ቤቱ የኤርትራን መንግስት እንዲህ ብሎ ይፈርጅ እንጂ የኢትዮጵያ መንግስት ብርጌድ ናሐምዶን የተባለም የኢሳያስ ተቃዋሚዎችን የትጥቅና የስንቅ እንዲሆን የመጠለያ ፈቃድ በኢትዮጵያ እንዲኖራቸው አድርጎም እንደነበረም የቅርብ ጊዜ ትውስታ ነው። አሁን ላይ ብርጌድ ናሐምዶን በጀርመን በሽብርተኝነት ተፈርጀው አባላቶቹ በቁጥጥር ስር እየዋሉ ይገኛሉ። በእስራኤልም የብርጌድ ናሐምዶን አባላት ከእስራኤል ለቀውን እንዲወጡ የእስራኤል ፓርላማ ማጽድቋል። አብይ የነኩት ሁሉ ይረግፋል እንደተባለው ነው አባባሉ። የብርጌድ ንሓመዱን መፈራረስም አንዱ ነው። ኢትዮጵያ ወደብ ማግኘቷ የማይቀር ነውም ብሏል መግለጫው። አብይ አህመድ የዛሬ ዓመት ፈጣሪም ይመስገን ሌላ ምን ይባላል፣ በሶማሌላንድ በኩል ወደብ አገኘን ያሉትን የረሱትም ይመስላል። ለምን አሁን ለምን በዚህ ሰዓት እንዲህ አለም ዛቻዎችስ መሰንዘር አስፈለገ ሲሎም ፖለቲካ ተንታኞች ይገልጻል። አንደኛ ብልጽግናም እጅግ ፍርሃት ውስጥ ገብቶ ሊሆን ይችላል የሚለው ማብራሪያ ይቀርባል። አሁን ላይ ህዝቡ በኑሮ ውድነት፣ በአስተዳደር በደል ወዘተም ህዝቡ ማግረምረም ጀምረዋል። የዓለም አቀፍ ጫናም አይሎበታል። ሁለተኛ ኤርትራን ለመውረር እየተሰናዳም ሊሆን ይችላል ሲሉም የፖለቲካ ተንታኞች አስቀምጣሉ። ይሄ መግለጫ ለማስፈራራት ሊሆንም ይችላል ሲሉም ይገልጻሉ። ሰሞኑን በተለያዩ ወታደራዊ የማሰልጠኞች ብዙ ሺህ ሰልጣኞችን አስመረቀን ዜናም ሲያሰራጩ ነው የሰነበቱት። የብልጽግና ደጋፊዎችም ወደ አሰብ እንጓዛለን ሲሉም ተደምጠዋል። ሽመልስ አብዲሳ ኢሬቻን አሰብ እናከብራለን ማለታቸውም አይዘነጋም። ብዙዎች የሽመልስ አብዲሳ ንግግር መቀባበላቸውም ይታወሳል። ይሄ ማለት የኦሮሚያና የኤርትራ ጦርነት ነው ሲሉም ብዙዎች ተቃውሞም አሰምተው ነበር። የብልጽግና መግለጫው ረዘም ያለ ነው። ስለ ኢኮኖሚም ጉዳዮች አንስቷል። ሸቀጥ የተወደደው ነጋዴው ምርቱን እየደበቀ ነው ሲልም ብልጽግና ገልጿል። ሰሞኑን እንኳን ነዳጅ ጠፍቷል። በነዳጅ ማደያዎች አካባቢ ረጃጅም ሰልፎች መታየታቸውን መዘገባችን ይታወሳል። እንዲሁም ነዳጅ በየሶስት ወሩም እየጨመረም ይገኛል። ሸቀጥ ወደ ሸማቾች የሚጓጓዘው በነዳጅ እንዲሆነም ይታወቃል። ብልጽግና የራሱን ድክመት በነጋዴው ላይ እያላከከም ይገኛል። ነጋዴው በሆነው ባልሆነው በመንግስት አካላት ገንዘብ እንዲያዋጡም ይዋክባሉ። ግብርም እጅግ ይጋነንባቸዋል። ሌላው ብልጽግና በመግለጫው የጠቀሰው ኢትዮጵያ እጅግ ሰላም ላይናትን ብሏል። ከአዲስ አበባ ቅርብ ርቀት ላይ ጎሐጽዮን፣ በአውቶቡስ ከአዲስ አበባ ወደ ጎጃም መስመር እየተጓዙ ሳሉ በታጣቂዎች የተኩስ ርምታ ተከፍቶባቸው ግማሾቹ ሲሞቱ፣ ሌሎች የአካልና የመኩሰል አደጋም እንደደረሰባቸው ሎቹ እንደታገቱም ሰሞኑን ሲዘገብ የነበረ ጉዳይ ነው። ነገር ግን ብልጽግና እቺን እንኳን ረስቶም ሀገሪቷ ሰላም ነች ብለዋል። በመግለጫው የውጭ አካላት እየበጠበጡን ነውም ተብሏል። ብልጽግና ከኢህአዴግ የወረሰውን አንዱ የውጭ አካላት ከውስጥ አካላት ጋር ተቀናጅተው ሀገር ሊያፈርሱ ነው የሚለውን አባባል ነው። የደህንነት ምክር ቤቱም የውጭ አካላት ከሀገር ውስጥ አካላት ጋር ተቀናጅተው ፍላጎታቸውን ለማሳካት እየጣሩ ነው ነገ ነገር ግን አይሳካላቸውም፣ ምን ብሏል። አይሳካላቸውን ምናመጠው ይላሉ ተንታኞች። አልበላሽምን ምናመጠው እንዳለችው እንሰሳም፣ ይህ የደህንነት ምክር ቤት መግለጫ ከዚህ በፊት ከሚለው ጋር ይጣረሳል ሲሉም የፖለቲካ ተንታኞች ይናገራሉ። መከላከያ ሰራዊቱ ከውጭና ከውስጥ ኃይሎች የሚቃጣንን ጥቃት የሚመክት በዓለም ላይ አንደኛ ሰራዊት ገንብተናል። ብርሃኑ ጁላ ታላላቅ አገራት ኑ እኛ ጋር አሰልጥኑል እያሉ እያሉን ነው። ስራ ፈታን ማለታቸውም የቅርብ ጊዜ ትውስታ ነው። ፌዴራል ፖሊስም ንስሮች የሚል ዶክመንተሪም ማሰራቱን በመግለጫው ቢያስታውሰን ጥሩ ነበር። ዓለም ላይ አለ የተባለም የፖሊስ ተቋም ገንብተው አስፈሪ ሀገር ፈጥረናል ማለታቸውን ዘንግተውት በመግለጫቸው የፍርሃት አረንቋቸውን አሳይተዋል። ያንን ሁሉ ጉራና ዛቻ ሲሰነዝር የነበረው ብልጽግና አሁን ታዲያ የውጭ ኃይሎችና የሀገር ውስጥ ኃይሎች ተቀናጅተው መንግሥት ሊጥሉ ነው ሲል ደጋግሞ በመግለጫው አስነብበዋል። የውጭ ኃይሎች ጋር ይሰራሉ የሚባሉት አብይን የሚቃወሙ ኃይሎች ናቸው። የፖለቲካ ተንታኞች አብይስ ከውጭ ኃይሎች ጋር ተቀናጅተው አይደለም እንዴ የሚሰሩት ሲሉም ይጠይቃሉ። በአማራ፣ በትግራይ፣ በኦሮሚያ ጦርነት ያወጁትስ ጠቅላይ ሚኒስትሩ አይደሉም እንዴ ሲሉም ይጠይቃሉ። ወንድሜ ከሚሏቸው ከአረብ ኤምሬት ንጉስ ጦር መሳሪያም እየሸመቱ አይደለም ደሞይ ህዝብን የሚወጉት ይላሉ፣ የፖለቲካ ተንታኞች ደግሞስ ከኤርትራው ፕሬዚዳንት ጋር ቀለበት የተሳሰሩ እንዳልነበረም እንዲሁ ግብፅ፣ ካይሮ ሄደው ከፈርዖኖቹ ቤተ መንግስት ገብተው ወላሂ ወላሂም የግብፅ ጥቅምን አልጎዳም ብለው እንደማሉ የሚረሳ ጉዳይ አይደለም። ጠቅላይ ሚኒስተሩ ማንን ነው በባንዳነት የሚከሱት? ራሳቸውን የት እንዳሉ ዘወር ብለው ቢያዩም የተሻለ ነው ሲሉም የፖለቲካ ተንታኞች ገልጸዋል። አሁን በቀጥታ ወደ ግንባር መረጃዎች አልፋለው። አማራ ክልል ላይ እንቆያለን። በቅድሚያም ሸዋም ከሸዋ ሰበር ዜና ተሰምቷል። የፋኖ ኃይሎች በብልጽግና ምሽግ ላይ ታሪክ ሰሩ ተባለ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና የአገዛዙ 84ተኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ ያጣ ሲሆን በአዲሱ የመጣው አመራር በአንድ ወር የሄዱትን መሳሪያዎች አስመልሳለሁኝ በማለት የሌሊት ኦፕሬሽን ከጀመረ ሰንብቷል። ይህም እልሙ አልሳካም ያለው የአገዛዙ ሰራዊት ተጨማሪም 17 መሳሪያዎችን እስካሁን ወደ ፋኖ ገቢ ሆነውበታል። አገዛዙ በርካታ ሞትና ቁስለኛም የሸከፈ ወደ ከተማ መፈርጠጡን የቀን ተቀን መደበኛ ስራውም አድርጎታል ሲሉም የመረጃ ምንጮች ይገልጻሉ። በአዲሱ ዘዴው የሌሊት ኦፕሬሽን የሚያደርገው የብልጽግና ሰራዊትን ተከትሎም ተናዳፊዎቹ የነበልባል ብርጌድ አዲስ አካሄድ ጀምረዋል። እነሆ ትላንት የአገዛዙ ሰራዊት እንደ ተለመደው ኬላ ወደሚዘረጋበትናም ቀንደ ፈጣ ወደሚይዝበት የተለመደ ምሽጉም ከባልጭት ወደ ባሳ መስመር ዋሬካ ከጠዋት ሁለት ሰዓት አካባቢ ኬላ ለመዘርጋትና በኬላ የተለመደ ድርጊቱን ለመፈጸም ሲንቀሳቀስ በሀምሳ አለቃ ሰለሞን አድነው የሚመራው ሻለቃም ሶስት ሻምበል ቀድመውኑ የብልጽግናን ሰራዊት ምሽግ ይዘው ሲጠባበቁ የቆዩት ተርቦቹም የሻለቃ ሶስት ፋኖ አንግጦ ወደ ምሽግ የሚመጣውን የብልጽግናን ሰራዊት በገዛ ምሽጉ በከፈቱበት ጥቃት ስድስቱ በተተኮሰባቸው ጥይት እስከ ወዲያኛው ሲሸኙም ቀሪ ስድስት የመከላከያ ሰራዊት እግሬ አውጪኝ በማለት እየፈረጠጠ ባልጩ ከተማ ገብቷል። የፋኖ ኃይሎች በሚገባ ግዳጃቸውን ፈጽመው ወደ ነፃ ገጠናቸው በሰላም መመለሳቸውንም በመግለጫቸው ገልጸዋል። ይህ በእንዲህ እንዳለም ዘመቻ አንድነት በጎጃም ግንባርም ተጧጡፎ ቀጥሏል። አስር የብልጽግ ብልጽግና ሰራዊት ፋኖንም ተቀላቅሏል። አንድ ብሬንና አምስት ክላሽ በመያዝ ስድስት የአድማ ብተና አባላት ግልገል ፋኖች እያለ አገዛዙ የሚጠራቸውም የደጀንና ዛምብራ ብርጌድን ተቀላቅለዋል። በተመሳሳይ አራት የመከላከያ ሰራዊት ጃዊ መተከል መብረቁ ብርጌድን መቀላቀላቸውን የፋኖ ኃይሎች መግለጻቸው ተሰምቷል። በጥቅሉ ከአስር በላይ የብልጽግና ሰራዊት ኃይል የአማራ ፋኖ በጎጃምን በ በዛሬው ዕለት ብቻ ተቀላቅሏል። በአውደ ውጊያ መረጃችን ቀኝ ጌታ ወፍቴ ንጉሥ ክፍለ ጦር በሁለት ግንባሮች ሲፋለም ውሏል። በረሃኛው ጅብላ ሞተር ብርጌድ የቦ ማርያም እናም አረጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢም ከብልጽግና ሰራዊት ጋር ከበድ ያለ ውጊያም ሲያደርግ አርፍዷል። በዚህ አውደ ውጊያ ሁለት ትዮታም የብልጽግና ሰራዊት ሲደመሰስ አንድ ኦባማ ቁስለኛ ምጭነው ወስደዋል ሬሳቸውን በየመንገዱም እያንጠባጠቡም ቀብረዋል። ቀስተ ደመና ብርጌድም በተመሳሳይ በዛሬው ዕለት የብልጽግና ሰራዊት ሲረፈረፍ መዋሉን የፋኑ ኃይሎች በመግለጫቸው አሳውቀዋል። ጃዌ መተከል አራተኛ ክፍለ ጦር መብረቁ ብርጌድ ቡንድሪም የሚባለ ቦታ ላይ አስደናቂ ኦፕሬሽን የተፈጸመበት መብረቂያ የጥቃትም አካሄዷል የመከላከያ ሰራዊት አባላት ቁጥራቸው ወደ 37 የሚጠጉም ሲደመሰሱም አራት የ የመከላከያ አባላት ከድተው የፋኖ ኃይሎችን መቀላቀላቸውም ተረጋግጧል። በፋኖ ከባድ ምት የተበሳጨው የብልጽግና ኃይል ንጹሐን ማህበረሰብን በማሰቃየት በመዝረፍ የከዳ መከላከያ አለ አምጡት በማለት የአካባቢው ነዋሪዎች እየደበደባቸውም እንደሚገኝ ተገልጿል። ሁለት በሬዎችንም መዝረፋቸውን የተገለጸው የፋኖ ኃይሎች ከደብረ ኤልያስ ከተማ ወጣ ባለው በየቀጋት ቀበሌ ካምፕ ተጠግቶም በማደር ከጠዋቱ 12 ሰዓት ውጊያ በመክፈት የብልጽግና መንግስት የአብይ ወንበር አስጠባቂ ላይ በስናይፐርና በክላሽ በአብራራው ጥይት ከፍተኛ ጉዳት ማድረሳቸውም ተሰምቷል። ሀያ ሁለተኛ ቀኑን በያዘው የዘመቻ አንድነት የትግል ወቅት በዛሬው ዕለት ከጠዋቱ አስራ ሁለት ሰዓት እስከ ጠዋቱ ሁለት ሰዓት ለሁለት ሰዓት ያት ያክል የቆየም ለረጅም ሰዓት የእጅ በእጅ ውጊያም የተደረገበት እላስ ጨራሽ ትንቅንቅ የታየበትና ታላቅ ድል የተገኘበት አውደ ውጊያ ነው የተደረገው። እንግዲህ በዚህ በየቀጋት ውጊያ ብልጽግና በቀበሌዋ ምሽግ ከያዘበት ከጥር 19 ከ2017 ዓ.ም እስከ ዛሬዋ ቀን ድረስ ከአስር ጊዜ በላይ ልዩ ልዩ ኦፕሬሽንና መደበኛ ውጊያዎች በቀበሌዋ የተደረገው ሲሆን በዚህኛው አውደ ውጊያዎች የተገኙ ዋና ዋና ድሎች እነዚህን ይመስላል። በዛሬው ዕለትም የተደረገው ውጊያ ጠንከር ያለና ትንቅንቅ የታየበት የብልጽግና ሰራዊትም በእጅጉ የተመታበት እንደነበር አረጋግጠናል። ይህንን ሪፖርት እስካጠናከርንበት ጊዜም የብልጽግና ሰራዊት ሬሳም እንዳላነሳ ተሰምቷል። ከሙትና ቁስለኛ ብዛት የተነሳም ለማንሳት እንደተቸገርና አስከሬኑም በየምሽጉና በየጢሻው እንደወደቀም የአይን እማኞች ገልጸዋል። በቁጥር ለማወቅም እንደተቸገሩም እማኞች ተናግረዋል። ሌላው አንድ ሲኖ ሶስት ሶስት አምፑላንስና አንድ ፓትሮል ቁስለኛ ብቻ ተነስቶ ወደ ከተማ ገብተዋል። ከፋኖ ኃይሎች በኩል ሁለት ፋኖ መስዋዕቱንም የፋኖ ኃይሎች ገልጸዋል። አሁን ከጎጃም ስንወጣ በቀጥታ ወደ ወሎ ግንባር አልፋለሁ። እሸት ክፍለ ጦር የተቆጣጠራቸውን ቀጠና ለማስለቀቅ የመጣው የብልጽግና ኃይል ላይ ታላቅ ድል አስመዝግበናል ሲሉም የፋኖ ኃይሎች መግለጫ ሰጡ። የአማራ ፋኖ በወሎ ላስታሳምነው ኮርስር የምትገኘው በአርበኛው አያናኔው የምትመራው እሸት ክፍለ ጦር በሪሆን ሻለቃ ኃይሌ ሻለቃና የክፍለ ጦር አቃኝ ነበልባሎች በቅንጅት የአገዛዞን የብልጽግናን ወንበር አስጠባቂ መከላ መከላከያና ሚሊሻን አድማ በተናን የፋኖ ኃይልን በከበባ ለማፈን በመጣበት በተቃራኒው በሚገባው ቋንቋም አናግራም በመጣበት እግሩ ሙትና ቁስለኛ ይዞ እንዲመለስ አድርገዋለች ሲሉ መግለጫቸው ያሳያል። ትላንት ከንጋቱ 11 ሰዓት ተኩል እስከ ቀኑ አምስት ሰዓት ተኩል በተካሄደ አውደ ውጊያም የብልጽግና ኃይል መነሻውን ሽምሻሃ በማድረግ በሦስት አቅጣጫ ማለትም በውጭ አበረት፣ በጠዳና በተከዘ መንደር አስፍቶ በመምጣት ወደ ገለሶት ለመግባት ቢሞክርም አንድ ጥይት ለአንድ ጠላት የሚሉም እንደ የሚላጩ ነበልባል ፋኖዎች በውጭ ብረት በኩል በቆረጣ በመግባት የብልጽግናን ሰራዊት አይቀጡ ቅጣት በመቅጣት ብዛት ያለውን ሙትና ቁስለኛውን ይዞም ወደ መጣበት እንዲፈለጥጥ አድርገንዋል፣ ሲሉም የፋኖ ኃይሎች ገልጸዋል። በሌላ ግንባር እዚሁ ወሎ ላይ የአማራ ፋኖ በወሎም ንጉሥ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ቀኝ አዝማች ይታገሶም አራጋው ሻለቃ የብልጽግና ሰራዊት ላይ ታላቅ ድል ተቀናጅቻለሁ አለ። የአገዛዙ ሰራዊት እስትንፋስ የሆነውን ብቸኛ መንገድ በመዝጋት ከፍተኛ ጉዳት የፋ የሚያኑ ኃይሎች አድርሰውበታል። የኦህዴድ ብልጽግና ጦር ወደኋላ ኋላ እንዳይመለስ የቦረና ገነቴም መክሰፍቶች እንደሚቀነድቡት ያውቃል። ስለዚህም የብልጽግና ብቸኛው አማራጭ ቆሞም በሳተናው የፋኖ ጥይት ከመጠስጠዝ እየተቅበዘበዘም እየተጨነቀም ወደ ጦር ሰፈሩ መመለስ ግዴታው ነበር። የዙፋን ጠባቂው ሰራዊት ከመሀል ሳይንት ደንሳ ቦረናናም ደሴ ሲሄድ ምንም ጉዳት ያልደረሰበት ቢሆንም የመልስ ጉዞው ላይ ግን ከነፍሰ ጡር እየበረታ ምጥና ስቃይ እየበዛበት የሲኦል መንገድ ሆኖበታል ሲሉም የመረጃ ምንጮች ገልጸዋል። በሶስት አውደ ውጊያዎች ከባድ ትንቅንቅም ተደርጓል። ቀይ ዋሻ፣ ቀበሮ ሜዳና ወጀድ መገንጠያ ከባድ ውጊያ የተደረገ ሲሆን በዚህም አስደናቂ ውጊያም የብልጽግናው ሰራዊት ሙትና ቁስለኛውን እያንጠባጠበም ለመፈርጠጥ ተገዷል። ይህ ቀጠናም ለዙፋን ጠባቂው ሰራዊት በባዶ እግር በተሰባበረ ጠርሙስ ላይ እንደ መራመድ ነው ሲሉም የፋኖ ኃይሎች በመግለጫቸው ገልጸዋል። በመጨረሻም ሁለት የሀገር ቤት ጉዳዮችን ተመልክተን እናብቃ። በትግራይ ክልል ባለፈው ሁለት ዓመት 1664 ሰዎች በተቀበሩ ፈንጆች ጉዳት እንደደረሰባቸው ተሰማ። የፕሪቶሪያው የሰላም ስምምነት ከተፈጸመ ወዲህ ይህንን ያክል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከእነዚህ ውስጥ 259ኙ ደግሞም ሕይወታቸው እንዳለፈም የመልሶ ግንባታ ልማት ድርጅት ተራድኦ ድርጅት አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ በመቀለይ በተደረገም ስብሰባ ላይ የራዶ ኃላፊው አቶ ተስፋይ ገብረመድን እንደገለጹት የተቀበሩት ፈንጂዎች፣ ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ ሲሉም ተደምጠዋል። የፈንጂ አምካኝ ግብረ ኃይል አስተባ አስተባባሪ የሆኑት ኮረኔል ተስፋዬም አብርሃም በበኩላቸው በክልሉም በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመሰጠት ስራቸውን እንዳደናቀፈባቸው ምክንያት መሆኑም አስረድተዋል። በሌላ በኩል ከጅቡቲ ወታደራዊ መሳሪያ ጭኖም ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለም። መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረራ አካባቢ የተቃጠለ ሲሆን በዚህ ቃጠሎው ኮንታክት ዋይር፣ ሚሴንጀር ሜሴንጀር ዋይር ሙሉ ለሙሉ ወድሟል። ፍርጎው በእሳት እየነደደ ሲሆን፣ ሀዲዱ በመቅለጽ ላይ እንዳለም ለሚዲያችን የደረሰው መረጃም ያሳያል። ምንጮቹ ተቀላቅለውም እሳቱ አሁን በከፍተኛ ሁኔታም እየነደደ እንደሆነ ገልጸው የሚፈነዳ ነገር ይሰማል ሲሉም ተደምጠዋል። የተቃጠለው ኮንቴነር ከወታደራዊ መሳሪያዎች በተጨማሪም ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበረም የውስጥ መረጃ ምንጮች ይገልጸዋል። አድማጮች ለሰቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዛሬው ዘገባችን ላይ ያላችሁን አስተያየትና ሌሎች ጉዳዮችን በኮመንት መስጫ ሳጥኑ አስቀምጡልን። በሌላ ዘገባ እስካገኛችሁ ቸር ያሰማን።